አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የተከታታይ ቤተሰቦችን ደምና አላችሁ ከእኔ ጋር አልሐምዱላህ። በእያላችሁበት አላንባርቻ አላህ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለህዝባችን፣ የሰው ልጅ በሙሉ ሰላምን አንድነትን ፍቅርን ይስጠን ያረብ። በአለም ላይ ያለውን በላ መሻኪል ሁሉ አላህ በቃ ይበለን። አላህ የፈጠራቸውን ነፍስያ ሁሉ አላህ በገዛ እጁ ሰዳቸው እንጂ በሰቆቃ ባሰቀቀይ ነገር እንደዚህ ለአደባባይ የሚነሽሩ የሚያሰጧቸው ሰዎች አላህ የስራቸውን ይስጣቸው። ረብል አለሚን እሱ ሰማይና መሬት የዘረጋ ጌታ አላህ የስራቸውን ይስጣቸው። አላህ የስራቸውን ይስጣቸው። አላህ ስብሀነ ወተዓላ እሱ በረህመቱ ሰማይና መሬት የዘረጋ ሁሉን ነፍስያ የፈለቀ ጥቁሩንም ቀዩንም አጭሩንም ረዥሙንም ሁሉንም ያለቀ ጌታ አላህ ሰማይና መሬት የዘረጋ አምላክ የስራቸውን ይስጣቸው። እነዚህ ሚስኪኖች፣ ይቺ ምስኪን እናት ምን አቅም አላት? ወላ ሀውላ ወላ ቅዋ ምንም አቅም የላትም እና ሊላህ ወኢና ሊራጅዑን ስብሓናላህ። ወላ ጨካከ ናቸው እንደ በየአገራችን በሁሉም ሀገር ላይ ጭካኔ ጭካኔ ጭካኔ። አረ የሰው ልጅ እንዴት ነው ሰው ለሰው ለምንድን ነው የከፋ ነው እንደዚህ? ያ አላህ ያ አላህ ነብያችን ያሉት ነገር ደረሰ። والله العظيم እየታየ ነው። አንድ ሰው የሚገለውንም ለምን ምክንያት እንደሚገላ አያውቅም። አንድም ሰው ለምን እንደሚሞት አያውቅም። ዝም ብሎ سبحان الله እንዴት ነው? ያበዱ የሰከሩ በቃ አይምሯቸውን የማያስታውሱ ነገ መነሳት መቀስቀስ አለብን ብለው የማያስቡ እሺ፣ ያነነስተው እንዴው ሰው ሆኖ መፈጠራቸው እንዴት ያረብስኝላ፣ በጣም ያዘንኩት ወላሂ። ፌስቡክ ላይ እንደዚህ ትንሸራሸር ሳዩ በጣም ያዘንኩት። ወገኖች ሰሞሆን እኔ በሀገራችን ላይ ያለ መሻክል ያለ ችግር ታውቃላችሁ፣ በተለይ በአማራ ክልል ያለ ጉዲ ረብሻ፣ ሁሉ ነገር ህዝባችን እንዶ ያ አላህ ሀገራችንም ሰላም ያድርግልን፣ ሀገራችንም ሰላም ያድርግልን። አገራችንን ሰላም ያድርግልን። እነዚህንም ህዝቦች አላህ ነጃ ይበላቸው። አያሳዝኑም? እኔ አንጀት የተንሰፈሰፈ አለቀስኩ። እናትና ልጅናት ልጇን እቅፍ አርጋ ልጅናቱን እቅፍ አርጎ እነዚህ ህፃናቶች ተው እያሉ እየለም እንደው አይናቸው ብቻ አያሳዝንም? በአላህ እናት እናት የት ል ነበር አላህ ለጀነት ይበላት። እኳን ሞታችሁ እንቅልፋቸው ያሳዝነኛል። ልጆች የምን አይን ካባኝ ትላለች። እኛ ተኝተን እየተነሳች ቸክ ታደርገን ነበር አሉ የሉም እያለች እንቅልፍ ሶ ደንግጬ ትላለች። ወላሂ እንቅልፍ ይዟቸው እኛ እኮ እንቅልፍ ላይ ነን። የሞታቸው ቢመስሉ ደነገኩኝ። በቃ ራሴን ተደፍች እንደዚህ እያዳመኩ ነበር። ልባችን ይመታል ላይመታም እያልኩ። እናት ልጆቿን ፊት ለፊቷ አድርገው መጀመሪያ ልጆቿን፣ እሷን መጨረሻ ላይ አያሳዝንም። ምን አይነት ጭካኔ ዘመን ነው? ምን አረጓቸው እስኪ፣ ምን አደረጓቸው እስኪ እነዚን ሰዎች እንደው በጅምላ እንደዚያ። ኧረ ቢስሚላ እኔ ፈራሁ። በቃ እኔ ራሴ እንዴት ይሁን፣ አሟሟቴ እንዴት ይሁን የሚሄደው መቼም ሰው ሆኖ ተተፈጠረ ጀምሮ ሟች ነው። የቆየውን ጊዜ ምንም ጉልበት አለኝ ምንም መሳሪያ አለኝ የተመቻቸ ነገር አለኝ ብሎ በሰው ላይ ቢቀልድ ቢያሾፍ፣ እመኑኝ፣ እመኑኝ፣ እመኑኝ፣ እመኑኝ ያ ሰው የሞትን ዋንጫ ይቀምሳል። በማንኛውም ሁኔታ ይሁን በማንኛውም ሁኔታ ይሁን በመኪና አደጋ በሉት፣ በጎርፍ በሉት፣ በእሳት ቀጠሎ በሉት፣ በሁሉ ነገር በማንኛውም አደጋ ሞትን፣ ያችን ሩህ እንዴት እንደምትወጣ ይቀምሳታል። አያመልጡ። ሁሉ ነብሲ ደቂቀቱ ልሞት ብሏል አላህ እና የሰው ልጅ ሞት ቀማሽ ነው። ግን እንደዚህ ጭካኝነት እንደዚህ ጭካኝነት ምንድን ነው አረቢ እኔ እንጃ ወላሂ፣ ላዚም እኔ እንጃ። የሚታየው በቃ ልጄ ነው የሚመስለኝ። ልጇን እቅፍ አድርጋ እንደዚህ በቃ፣ እኔ ልጄን የተከየለብኝ እንደዚህ። ኧረ ቢስሚላ፣ እናት የሆነ ሰው እኔ እንጃ። ምን አይነት ጭካኔ የዘመን የደረስ ነው? ወይን አላህዬ፣ ያረብ፣ ያረብ፣ አላህ በረሐመትክ በእዝነትክ በቃ በለን፣ እንደው ዓለምን ሁሉ የተረጋጋች የእዝነት ዓለም አድርግልን። ይብሉ ይጠጡ አንተ የፈጠርካቸውን ሰዎች ይብሉ ይጠጡ በዚች አዱንያ ላይ ሞታ አትቀርምና ያው የሚሄደው ይሄዳል ኩታም ወይም ሄዶ ይሄዳል እኔ ዛሬ ተኝ ይችላል እነሳ እችላለሁ ገባችሁ አይደል ብዙ እናቅዳለን ብዙ እናስባለን አሁን ሰዓት ቁጭ እንዳልኩኝ የሆነ ነገር ሊከሰት ይችላል አራያችን አንድ ኩባያ ሻሂ ወይም አንድ ኩባያ ውሃ ብርጭቆ እየጠጣኩኝ ትን ብሎ በዚህ ሰዓት አንድ ነገር ልሆን ይችላል የሰው ልጅ ሞት በቃ ሲራመድ በሙሉ ሞት አለብኝ ብሎ ያስባል። ግን እኛ ርቀን እናስባለን። በምቀኝነት፣ በስድና በዘረኝነት ተጠምደና ያለ ነው እና አላህ ልቦና ይስጠን። እንደው ለዓለም ህዝብ ሁሉ ልቦና ይስጠን። አገራችንንም በቃ ይበለን። አገራችንን በቃ ይበለን። አገራችንን ብዙ እናቶች እያለቀሱ ነው ፊት ለፊቷቸው እናት እናት

እነዚህ ሙጅሪሞች ግን የተወሰኑ ዓመት ሄደው ደግሞ እነሱ ጀሀነም ነው የሚገቡት። እነዚህ የጨፈጨፏቸው ማለት ነው። እነዚህ ሙጅሪሞች እነዚህ ሙጅሪሞች ሰይጣኖች እንጃ፣ እኔ ምን ስያሜ ልስጣቸው? ምንም አንደበት የለኝም ቃላት። እንደ ኒንጃ ብስሚላህ ወላ ይመስላችኋል ከዚች ምድር ላይ ገላገልናቸው ይላሉ። አይደለም ወላሂ የጀነት ናቸው ሸሂዶች ናቸው፣ ሸሂዶች ናቸው እነዚህ ህፃናቶች አላህ የማይጠይቃቸው ገና ጨቅላ ህፃናቶች ሁሉ ምንም የማያውቁት ወላሂ፣ ሸሄር ናቸው። አላህ ጀነት አልፈርዶስ ይወፈቃቸው ያ ረብልዓለሚን። ግን ሰው ለሆነ ሰው ልብ ይደማል፣ ያሳዝናል። እኔ እንጃ ልቤና መመኝ ወላሂ ፍነውእንቅልፍም እምቢ አለኝ ዛሬ እኔ እንጃ እንዳው ይቺን እናትየዋን በተለይ በቀኝ በኩል ያለችው እነዚህ ሁሉም እንዶ ለምን ሰውረው ይወስታሉ? እያሰቃዩ ለምን ይወስታሉ? ለምን ቪዲዮ እየቀረጹ ለምን ሸር ያደርጋሉ? ለምን እንደዚህ ሕዝብን? እኔ እንጃ። በነገራችን ላይ ያለ የሚደሰስ ሰው ሊኖር ይችላል እኮ በነሱ ሞት፣ መነሱ ለቅሶ። የሰው ልጅ እንዳልኳቸው አንድ እናትና አንድ አባት እኮ ወልደን ተወልደን ታንድ ቤት ተወልደን፣ ሁላችንም አስተሳሰባችን የተለያየ ነው። አንዳንድ ሰው ቸር አለ፣ ሩህሩህ አለ፣ አዛኝ አለ። አንዳንዱ ደግሞ ምንም ጣጣ የሌለው ልቡ ጋሴ ለሰው ልጅ ምንም የሌለው ምንም ጣጣ የሌለው አለ። ለራሱ ብቻ ይኑር ይብላ፣ ይጠጣ፣ ይነሳ እንጂ አላ፣ አይደለም ሁሉም ሰው። ብዙ የሚያለቅሱ ሰዎች አሉ፣ ብዙ ደግሞ ደግ አደረጓቸው የሚሉ አሉ። ሰው ለላ ሙንኪ ለነዚህ ይሆናል፣ እየቀረጹ የሚቦስቷቸው። እኔ ከዚህ በፊት ፍልስጤን መሐመድ አድዶራ የሚሉት ልጅ እ ሲሞት እኔ እንጃ ልክችናትና ያ በጣም አሳዘነኝ። ትዝን ያለኝ ወላሂል አዚም አረተው እያሉ እየለመኗቸው ብስሚላ። እና ውድ ሃገሬ ልጆች ብቻ ሁላችንም እስኪ ወደ ዱዓ፣ ክርስቲያኑም ጸሎት፣ ሙስሊሙም ዱዓ ያድርግ የሰውን ነፍስ እያለ አግባቢ ያጠፋ፣ ስብሓንላ። ምን ፈስር የምን ልንገራችሁ? ወላሂ ሓራም። እስኪ አላህ በቃ ይበለን። ይቻ አዱኒያ እኮ ዛሬ ኑሮ ሁሉ ቅጥ አምላኩ የጠፋበት ስራ የጠፋበት ሁሉ ነፍሴ ነፍስ የሆነበት ኑሮ ውድ የሆነበት አገር አለም ነችች አዱኛ ላይ ስንኖር ማለት ነው። ወላሂ አንድ በልቶ አንዱ ጦሙን የሚያደር አንዱ ተረዝቆ አንዱን የሚያደር በቃ አዱኛ የልፋት አገር ነች ስንኖርባት በቃ። ግን ለዝችም ሀገር ለዝችም ምድር አዊ ኑሮ ብዙ እናስባለን። ቤት የለኝም አንገቴን የማስገባበት በቃ እውነት ነው ሀቂቀትን። ያኔ አንገታችን የምናስገባበት ቤት ያስፈልጋል በህይወት እስካለን ድረስ። አሁን እነዚህ አረቦች ይህንን ቤት ሰርተውታል። ወላሂ ነገ ሲወጡ ልብሳቸውን፣ ያችን ጨርቅ ብቻ ተጠቅልለው ነው የሚወጡት። እኔም ራሴም ቢሆን ስንት አመት ሙሉ ምሰራው ግሬስ የሚንቀጠቀጥ ረ ዘመዶች የሆነ ለራሴ ምን ይ ሄድ ያለው ምንም ስራ ብቻ ስራዬን አላህ ያሳምርልኝ። በሰራሁት ወንጀል ሁሉ አላህ ይቀሪበልኝ፣ አላህ ይቀሪበልኝ እና ቤተሰቦቼ አላህ ስብሐነ ወተዓላ በያለንበት ይጠብቀን። ሀገራችንን ሰላም ያድርግልን፣ ሰላሙን ያውጣልን። አላህ ሰላም ያደርግልን። ያረቢ በረሐመቱ እና ወገኖቼ በዱዐ አላህዬ አላህዬ፣ በቃ ይበለን፣ በቃ ይበለን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ወቶ ተመቅረት ይጠብቃችሁ። ውድ አገሬ ልጆች በያለንበት አለም ዳርቻ አላህ ይጠብቀን። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሀገራችንን ሰላም ያደርግልን። አንድነትን ሰላምን ፍቅርን መተሳሰብን ይስጠን። ከዘረኝነት ያላቀን። ዘረኝነት ጥንብ ነች። ከዛቻና ከመጥፎ ነገር ሁሉ አላህ በቃ ይበለን። አንድነትን ሰላምን ፍቅርን መተሳሰብን ሰጥቶን ለህዝባችን የምንኖር አንዱ ለአንዱ ተዋዶ የሚኖርበት ሀገር ያደርግልን። ከመቀኝነት ከስድና ከጭካኔ በቃ ይበለን። ወገኖቼ፣ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሀገራችንን ከጫፍ እስከጫፍ ሰላም አላህ ያደርግልን። አገራችን ህዝቦችም እያለቁ ነው። ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ብዙ ልጆችም ሙምኪን ልትሉ ትችላላችሁ። አገር ላይ ብዙ ህዝብ እየተጨፈጨፈ በሰው ሀገር ላይ ምንሆንሽ ግን ሰው መሆን ብቻ ሰው ማዘን ሰው መሆን ብቻ በቂ ነው። ወላሂ ወላሂ አመናችሁም አላመናችሁም እነዚህን እናቶች ሳይ ልቤን የተሰበረው ወላሂ ወላሂ ወላሂ ወላሂ ነው ምላችሁ፣ ልቤን የተሰበረው በጣም የልጆቹ አመለካከት፣ የእናትየቱ አስተቃቀፍ በቃ በጣም ልቤ ተሰበረው። ወላሂ እና አገሪም ላይ ያው ሳህ መሻኪል አለ ብዙ ነገር አለ። እና በቃ ይበለን እውነት፣ በቃ ይበለን፣ በራህመቱ በዝነቱ ስሩ፣ በቃ ይበለን ወገኖቼ፣ በቃ ይበለን፣ በቃ ይበለን። አንድነትን፣ ሰላምን፣ ፍቅርን፣ እኩልነትን ሰጥቶን በፍቅር በሰላም የምንኖርባት ሀገር ያደርግልን። ሀገራችንን ሰላም ያደርግልን። ሀገራችንን ሰላም ያደርግልን። ሀገራችንን ሰላም ያደርግልን። ሀገራችን ሰላም ትሆን፣ ማንኛውም ህዝብ ማንኛውም ብሔር ብሔረሰብ የፈለገውን አድርጎ የፈለገውን ሰርቶ የሚኖርባት ሀገር ያደርግልን። ሰላም ለሀገራችን፣ ሰላም ለህዝባችን። ወገኖቼ በዱዓ በጸሎት አንለያይ። ሌላ ምንም አያስፈልግም ወላሂ ዱዓ ብቻ ነው። ሰው የሰው ልጅ ጨካኝ ሆኗል። በጣም ጨካኝ ሆኗል። በጣም ጨካኝ ሆኗል። በጣም አረመኔነት ሆኗል። የሰረቀስ በስርቅነቱ ይገደል፣ የዋሸሰሽ በዋሸትነቱ በውሽትነቱ ይገደል። እነዚህ ህፃናቶች ምን አደረጉ? እነዚህ እናቶች ምን አደረጉ? የአላህ እኔ እንጃ ብቻ አላህ ይድረስልን፣ አላህ ይድረስልን። ሁሉን ዓለም ሰላም አላህ ያደረገው የሰው ልጅ በሙሉ እኔ እንጃ። ሰው ሲገደል ሰይጣን ብቻ ነው ደስ የሚለው እንጂ ሰው የሆነ ሰው ለማዘን ሰው መሆን በቂ ነው። በቃ ላ ወላ ልአዚም፣ ልጄን ነው የመሰለኝ። አስቡት፣ እናትን ቅፍ አድርጋ ያረብ ሸሂድ፣ ያላህ አድርቃቸው። እንግዲህ አላህ ጀነተል ፊርደውስ ሲወፍቃቸው ነው የምለው። ቤተሰቦች ያላህ ይጠበቃቸው ከእንደህ አይነት ሙሲባ። እናት ልጆቿን እኳን ሞታቸው እንቅልፍ ያሳዝናል የሚተኙት እንቅልፍ ያሳዝናታል፣ ለእናት ማለት ነው እንደዚህ አጠገቧ ላይ ልጆቿን ሲጨርሱባት፣ በጣም ከባድ ነው ከባርድ ነው። ፈጣሪ ድረስላቸው። አገራችንን ሰላም ያደርግልን። አገራችንን ሰላም ያደርግልን። አገራችንን ሰላም ያደርግልን። ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን አላህ ይጠብቃችሁ። በወታችሁ በሰላም በደስታ ተመለሱ። ርዝቃችሁን ሰፊ ያደርግላችሁ ከመጥፎ ነገር ሁሉ ይጠብቃችሁ ነው ምለው ሁላችንንም አላህ ይጠብቀን። ሰላም ለሀገራችን፣ ሰላም ለህዝባችን። ላለውኝ ቤተሰቦች ላይክ ሸር አድርጉን። አላህ ይጠብቀን። አላህ ይጠብቀኝ እኔንም አላህ ይጠብቀኝ። ያሰብነው ሁሉ አሳፍቶልን፣ ረጅም እርሜ ሰጥቶን፣ በሰላም በደስታ ኖረን፣ ከቲማችን አላህ ያሳምረልን። እውነት ተጭንቅሞት ሞት አላህ ይጠብቀን። አላህ ይጠብቀን። ላይክሸር ሸር ሰብስክራይብ አድርጉ። ወአማኒላህ ወሰላም አሌይኩም ወራህመቱላሂ ወበረካቱ